እዚህ ቦታ ላይ አንድ ሺህ መላኢኮች አርፈዋል። አስባችሁታል? አንድ ሺህ መላኢኮች እዚህ ቦታ ላይ አርፈዋል። አሁን እዚህ ያለንበት ቦታ ላይ አንድ ሺህ መላይካዎች ከአላህ Subhanahu Wa Ta'ala ተልከው ወርደው ከሙስሊሙ ጋር ተፋልመው ተዋግተዋል ማለት ነው። በዚህ ጊዜ ወደ ሰሃቦች ዞሩና ነብዩ አለይሂ ሰላቱ ወሰላም እናንተ ሰሃቦች ወይ መካ ላይ የቀረሰው የለም አሉ። ጠቅላላ መካ ወደዚህ መጥቷል። ወገባችሁን ጠበቅ አድርጓሉ ነብዩ አለይሂ ሰላቱ ወሰላም። እዚህ ጋር የምናየው ስማቸው እነዚህ አስራ አራቶቹ ሰዎች የዚያን እለት የተገደሉ ሰሃቦች ናቸው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የነጃህ ሚዲያ ተከታታዮች እንደምናላችሁልኝ ሁላችሁንም ሰላም ብያለሁ። አሁን የሚገኘው የበድር ጦርነት የተካሄደበት ቦታ ላይ ነው። የተመለከታችሁት ይህ የበድር ቦታ ታላቅ የእስላም ታሪክ ያለፈበት ቦታና ድል የተገኘበት ቦታ ነው። እዚህ ቦታ ላይ አንድ ሺህ መላኢኮች አርፈዋል። አስባችሁታል? አንድ ሺህ መላኢኮች እዚህ ቦታ ላይ አርፈዋል። አላሁ አክበር፣ አንድ ሺህ መላኢኮች ተዋግተው ነው እንግዲህ ይህ ድል የተገኘው። ስለዚህ ተመልካቾች እንደ ቀላል ትመልከቱት። ወደ ሳዑድ አረቢያ ምድር ስትመጡ እዚህ ቦታ ላይ መታችሁ፣ ይህ በድር ጦርነት የተከሰተበትን ቦታ ሳትጎበኙ እንዳትመለከቱ። ምክንያቱም መላኢኮች ያረፉበት ቦታ ነው ይሄ። አላሁ አክበር፣ አላሁ አክበር። አላሁ አክበር። ውድ ተመልካቾች ሳዑዲ ምድር ላይ መዲና እና መካ ላይ ብዙ አልተወሩ አልተነገሩ ታሪኮች አሉ። እነሱን አንድ በአንድ የተንቀሳቀስኩም ኢንሻላ አስመለክታችኋል። በነገራችን ላይ እዛ ፊት ለፊት እንደምትመለከቱት ዙ ማድረግ ያስመለክታችኋለሁኝ። ይህ ቦታ ላይ በጣም በርካታ ሸሂዶች በጣም በርካታ ሰማእታቶች አርፎበታል። አላሁ ስብሓነሁ ወተዓላ እኛም ማረፊያችንን ካቲማችን እንዲያሳምርልን ዱዓ እያደረግን ነቢዩ አለህ ሰላት ወሰላም ኢንፎርሜሽን ደረሳቸው አቢ ሱፍያን ቅፍለትን የመካ ሹማምንቶችን የመካ ሰዎችን ንግድ አንቀሳቅሶ ወደ ሻም እየሄደ እንደሆነ ኢንፎርሜሽን ደረሳቸውና አንድ ሺህ ግመል እንዲሁም ደግሞ አምሳ ሺህ ዲናር ይዞ ነው የተንቀሳቀሰ የነበረው ማለት ነው። ይህ ሁሉ ደግሞ ንብረት የሙስሊሞቹ ነበረ። መካ ላይ እያሉ የወረሷቸው ንብረት ነው የተወረሱ ነው። ስለዚህ የራሳቸውን ሀቅ ለማስመለስ ነቢዩ ዓለይሂ ሰላቱ ወሰላም ወጥተው ነበር። ካቢ ሱፍያን ማለት ነው አቢ ሱፍያን፣ ይህ ወሬ ይደርሰዋል። ያው ታሪኩ ረጅም ነው፣ እንዴት ደረሰው በመንገድ የሚለው ለማሳጠር ያክል ኢንፎርሜሽኑ ይደርሰዋል። በዚህን ጊዜ አቢሱፍያን ሱፊያን ለመካ ሰዎች ንብረታችሁ ሊወረስ ነው፣ ሙሐመድ ንብረታችሁን ሊወርስነው ሊወርስ ነው የሚል መልእክት ይልካል ማለት ነው። በዚህን ጊዜ እዛ ያሉት የመካ ሙሽሪኮች ዘመቻ ወደዚህ ወደ መዲና አደረጉ ማለት ነው። ሙሐመድ እንዴት ቢደፍረን ነው ይህን ንብረታችንን የሚዘርፈው የሚወስደው ብለው ዘመቻ ተነሱ ማለት ነው። በዚህን ጊዜ ነቢዩ ዐለይሂ ሰላት ወሰላም እነዚያ የመካ ሙሽሪኮች ወደ መዲና እየዘመቱ እንደሆነ ኢንፎርሜሽን ደረሳቸው። እሳቸውም ማለት ነው በዚህን ጊዜ ዝግጅት ጀመሩ። እሳቸው ሰሃቦችን ሰብስበው ሹራ ማድረግ ጀመሩ፣ ማወያየት ጀመሩ ማለት ነው ምን ትመክሩኝ ያላችሁ በሚሉ ሰዓት

ዑመር ሙሃጅሮች ናቸው፣ የመካ ሰዎች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም የፈለጉት ግን የመዲና ሰዎች እንዲያናግሯቸው ነው ማለት ነው። ሂጅራ ወጥተዋል፣ መዲና ነው ያሉት። ይሄ በድር ደግሞ መዲና አካባቢ ነው ያለው። ስለዚህ የመዲና ሰዎችም መናገር አለባቸው። የመዲና ሰዎች አሚር ተነሳና ሰዕድ፣ ያ ረሱለላህ ሰለላሁ ዐለይሂ ወሰለም እኛን ነው የሚፈልጉት መሰለኝ። አቡበከር ተናገረ፣ ዑመር ተናገረ። አሁንም እንደገና አልጠገቡም በመልሱ እኛ ደግሞ አንሳሮች እናንተን የተቀበልን ሰዎች የትም ቦታ ብትገቡ፣ ወደ ባህር አቅጣጫ ሄዳችሁ እዚህ ባህር ውስጥ ግቡ ብትሉን እንገባለን፣ የእርሶን ትእዛዝ አንድ ማን ጥስም አሏቸው። በዚህ ጊዜ ነብዩ አለይሂ ሰላቱ ሰላም ደስ አላቸው። ስለዚህ ሙባረዛ መደረግ አለበት ሙሽሪኮች እየመጡ ነው። ሙስሊሞችም መዘጋየት ስላለባቸው ሰራዊታቸውን ይዘው ወጡ። ነብዩ አለይሂ ሰላቱ ወሰለም ሶስት መቶ አስራ አራት ሰሃቦችን ይዘው ነብዩ አለይሂ ሰላቱ ወሰለም ሰባ ግመልና ሁለት ፈረሶችን ብቻ ይዘው ወጡ ለዘመቻው ማለት ነው። ከዛ ሙሽሪኮች ግን አንድ ሺናቸው ቁጥራቸው አንድ ሺናቸው ናቸው። ግመላቸው እንደዚያው ነው። ፈረሳቸው ሁለት መቶ ፈረስ ነው ይዘው የወጡት ማለት ነው፣ ከግመል ጋር። ጦርነቱ ከመጀመር በፊት ያው የጦርነት ስትራቴጂ የሚባል ነገር አለ፣ ሰላይልኮ መሰለል አለ። ነቢዩ አለይሂ ሰላቱ ወሰላም። ሁለት ሰሃቦችን ላኩ ወዳሉበት አቅራቢያ ማለት ነው እነዚህ ሰዎች ቁጥራቸው ስንት እንደሆነ የሚያረጋግጥ ሁለት ሰዎች ላኩ በተላኩበት እነዚህ ሰሃቦች አንድ ሰው አገኙና ጠልፎ ይዞ መጡ ከዚያ ሰዎች ማለት ነው ከዚያ በኋላ አንተ ከየት ነህ ከቁረይሽ ነህ ወይስ ከአቡ ሱፊያን አቡ ሱፊያን እዚህ ሆኖ እየጠበቃቸው ነው ቁረይሾችን ማለት ነው ቁረይሾች ገና እየመጡ ነው ከቁረይሽ ነኝ አለ በዚህን ግዜ ወደ ነብዩ አለይሂ ሰላቱ ወሰለም ወሰሉትና ይሰውየን ጥያቄ ጠየቁ። ነብዩ አለይሂ ሰላቱ ወሰላም ቁጥር የሚታወቅበት ማለት ነው አንድ የመጣው ሰራዊት የዘመተው ሰራዊት ምን ያህል እንደሆነ ለማወቅ ነብዩ አለይሂ ሰላቱ ወሰላም ምን አሉ እነዚህ ሰዎች የመጡት ሰዎች በቀን ውስጥ ስንት ግመል ያርዳሉ አሉ። ነብዩ አለይሂ ሰላቱ ወሰላም ስንት ግመል ይታረድላቸዋል? ከዘጠኝ እስከ አስር ብሎ መለሰ ይ ሰው ማለት ነው። ስለዚህ እነዚህ ሰዎች ከዘጠኝ መቶ እስከ አንድ ሺህ ሰዎች ናቸው አሉ ነብዩ አለይሂ ሰላቱ ወሰላም። ለምን አንድ ግመል ለመቶ ሰው ይበቃል ማለት ነው አንድ ግመል ከታረደ መቶ ሰው ማብላት ስለሚችል፣ ከዘጠኝ መቶ እስከ አንድ ሺህ ናቸው እነዚህ ሰዎች ብለው ነብዩ አለይሂ ሰላቱ ወሰላም ምን ያህል እንደሆነ ቁጥራቸውም ለሰሃቦች ነገሩ። ቀጥለው ጠየቁ ነብዩ ሰለላሁ ዐለይሂ ወሰለም ምን ጥያቄ ከነሱ ጋር የመጡት ትላልቅ የሚባሉ ሰዎች እነማን አሉ አሉ እና አቢ ጃህል እንዳሉ ተነገራቸው ትላልቅ የመካ ሹማምንቶች አብረው እንዳሉ ተነገረ። በዚህ ጊዜ ወደ ሰሃቦች ዞሩና ነብዩ አለይሂ ሰላቱ ወሰላም እናንተ ሰሃቦች ወይ መካ ላይ የቀረሰው የለም አሉ። ጠቅላላ መካ ወደዚህ መጥቷል። ወገባችሁን ጠበቅ አድርጉ አሉ ነብዩ አለይሂ ሰላቱ ወሰላም። ከዚያ በኋላ መጡ እነዚያም ነብዩ አለይሂ ሰላቱ ወሰላም ሰራዊቶችን መጡ በፊት ለፊት መተያየት ጀመሩ ማለት ነው። አሁንም ነብዩ አለይሂ ሰላቱ ወሰላም የጦር ስትራቴጂ ነደፉ። ሰሃቦችን አሰለፉ። በመጀመሪያ ወንድ ሰሃቦችን ፊት ለፊት ላይ አሰለፉ። ሁለተኛ ሰልፍ ላይ ቀስተኞችን አሰለፉ። ነቢዩ አለይሂ ሰላቱ ወሰላም መጀመሪያ ሰይፍ የያዙትን ነው ፊት ለፊት ላይ አሰለፉት። ቀጣይ ላይ ደግሞ ቀስት የያዙትን አሰለፉ። ቁረይሾች፣ አረቦች በባህላቸው ጦርነት ከተባለ በሰይፍ ነው የሚፋለሙት ማለት ነው። በቀስት አይደለም፣ በሰይፍ ስለሚፋለሙ ከዚያ እነዚያ ሙሽሪኮች እናንተን ሊፋለሙ በሰይፉ ሲመጡ ፊትለፊት ያላችሁ ተቀመጡ፣ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ፊትለፊት ያሉ ሲቀመጡ ከኋላ ያሉት ቀስተኞች ናቸው፣ ቀስታቸውን ይወረውሩባቸዋል፣ በዚያው ይጨርሷቸዋል ማለት ነው። በዚህ አይነት ሁኔታ ጦርነቱ ተጀመረ። ጦርነቱ በሚጀመርበት ሰዓት ሙስሊሞቹ መጎዳት ጀመሩ። ነቢዩ ዓለይሂ ሰላቱ ወሰላም በጣም ዱዓ አደረጉ፣ በጣም አላህ ሱብሓነሁ ወተዓላን ተማጸኑ። ጌታዬ ሆይ ይዤ የወጣሁት ሰው ጥቂት ነው፣ ትንሽ ነው

ተረጋጉ አላቸው። ነብዩ አለይሂ ሰላቱ ወሰላምን አልሰሙትም፣ ነብዩ ሰው ሰራው አቡበከርን፣ ዱዓቸውን ቀጠሉ። ከዚያ ጅብሪል መጣ፣ አለይሂ ሰላም። ጅብሪል መለክ ይዞ መጣ፣ መልእክት ይዞ መጣ ከአላህ ስብሓነሁ ወተዓላ። በዚህ ገዝቡ ላይ፣ በዚህ ዘመቻ ላይ እንደሚያሸንፉ ለነቢዩ አለይሂ ሰላቱ ወሰላም ነገራቸው ማለት ነው። ሌላ ብስራት ደግሞ አንድ ሺህ መላይካዎች አብረው እንደሚዋጉም ጅብሪል መልእክት ይዞ መጣ ማለት ነው። አላህ ስብሓነሁ ወተዓላ ይህንን ክስተ እስከ ቅያሚ ሳዓ የምንቀራው ቁርአን ኢዝ ተስተሱነ ረበኩም ፈስተጃ በለኩም፣ እናንተ ጌታችሁን ስትለምኑ ጌታችሁን ስትማፀኑ አላህ ስብሃነሁ ወተዓላ ሰማችሁ፣ ዱዓችሁን ሰማችሁ። አንድ ሺህ መላይካ ላከላችሁ አላህ ስብሃነሁ ወተዓላ። አሁን እዚ ያለንበት ቦታ ላይ አንድ ሺህ መላይካዎች ከአላህ ስብሃነሁ ወተዓላ ተልከው ወርደው ከሙስሊሙ ጋር ተፋልመው ተዋግተዋል ማለት ነው። መጨረሻ ላይ ነስሩ ለማን ሆነ? ለሙስሊሞች ሆነ ማለት ነው። ከነዚያ ከመካ የመጡ ሰዎች ሙሽሪኮች ሰባ ሰው ተገደለባቸው፣ ሰባ ሰው ደግሞ ተማረከባቸው ማለት ነው። ሙስሊሙ አስራ አራት ሰው ብቻ ነበር የተገደለው ሰሃቦች ማለት ነው። እዚህ ጋር የምናየው ስማቸው እነዚህ 14ቶቹ ሰዎች የዚያን እለት የተገደሉ ሰሃቦች ናቸው ማለት ነው። 14ቱ ነው እዚህ ቦታ ላይ የተገደሉት። አንዱ ተጎድቶ ነበር እዚህ ቦታ ላይ ወደ መዲና ሲመለሱ መንገድ ላይ ሞታ አንዱ ማለት ነው። አስራ አራቱ ሸሂዶች ተብለው እዚህ ጋር ስማቸው ተዘርዝሯል ማለት ነው። ከመካ ሙሽሪኮች ግን ሰባ ሰው ተገደለ፣ ሰባ ሰው ተማረከ። ከተገደሉት ደግሞ አሽራፍ የሚባሉት አሚር የሚባሉት የሀገር መሪ የሚባሉት እነ አቢ ጃህል የተገደሉት ማለት ነው። ነቢዩ አለይሂ ሰላቱ ወሰላም ጀናዛቸውን ሰብስበው በአንድ ጉድጓድ ውስጥ ከተዋቸው። የውሃ ጉርጓድ ውስጥ ከከተቷቸው በኋላ ሄደው ያናግራሉ። ነብዩ አለይሂ ሰላት ወሰላም እኔ ጌታዬ የቀጠረልኝን ቀጠሮ አግኝቻለሁ፣ እናንተስ ደግሞ የተቀጠራችሁትን ነገር አግኝታችኋል እንዴ? ይሏቸዋል። ሞተዋል፣ ቢሩስ ተወርውረዋል። ዑመር ኢብኑ ኸጣብ መጣና ከኋላ ያ ረሱላህ፣ አይሰሙም እኮ ምንድነው የሚያወሯቸው ሲሏቸው ወላሂ ከአንተ የበለጠ እኔ የምናገረውን ነገር ይሰማሉ አሉ ነብዩ ዓለይህ ሰላም። ከአንተ የበለጠ አንተ ከምትሰማኝ የበለጠ እኔ የምናገረውን ነገር ይሰማሉ ብሎ መለሱለት ማለት ነው። ስለዚህ ይህ በድር ብሎ ማለት የኢስላም ነስር የተገኘበት የኢስላም የበላይነት የተገኘበት ከዚያ በኋላ ኢስላም ጭንቅላቱን ከፍ አድርጎ እንዲሄድ የተደረገበት ትልቅ የሆነ ክስተት ነው ማለት ነው። ስለዚህ እነዚህ ሙሽሪኮች ተሸነፍን ብሎ አልተቀመጡም። ትላንትኔ ያየነው የኦሆድ ዘመቻ ዕለት በአመቱ ነበር የመጡት ማለት ነው። እዚህ ጋር ተሸንፈው በአመቱ የኦሆድ ዘመቻን ዘመቱ ወደ መዲና ማለት ነው። ለምን የዚያን ቀን ተሸንፈናል፣ አሁን ደግሞ ማሸነፍ አለብን ብለው ነበር የመጡት። ያው እንዳሰቡትም ሆነ። የሆነበት ምክንያት ደግሞ ሰሃቦች የነቢዩ አለይሂ ሰላቱ ወሰላምን ትዕዛዝ በመጣሳቸው ነው ማለት ነው። ስለዚህ ከነዚህ ሁሉ ታሪኮች የምንማረው ምንድን ነው? ለኢስላም ብዙ ተለፍቷል። ለኢስላም ብዙ ተደክሟል። ዝም ብሎ የመጣ አይደለም። ዝም ብሎ እኛ ጋር የደረሰ ሳይሆን ብዙ ነፍሶች አልፈውበት፣ ብዙ ነገሮች ተላልፈው ተሰጥተውበት፣ ብዙ ክብሮች ተነክተውበት ነው እዚህ የደረሰው እስልምና ማለት ነው። እኛ ጋር ከደረሰ በኋላ ደግሞ ሰሃቦች እንደዚህ ተንገላተው ያመጡትን ኢስላም እኛ ልናዋርደው አይገባም። የበላይነቱን አስጠብቀን ልንሄድ ይገባል። አንደኛ እኛ ራሳችን የአላህ በመሆን ለአላህ ታዛዥ በመሆን በታዘዝነው ነገር ያንን ነገር በመተግበር በመስራት ኢስላምን የበላይ ማድረግ እንችላለን። እያንዳንዳችን ለኢስላም የምንሰራው ነገር አለ ማበረከት የምንችለው ነገር አለና በቻልነው አቅም ለኢስላም የሆነ ነገር አበርክተን መሄድ አለብን። እነዚህ ሰሃቦች ስማቸው የተጻፈው ለምንድን ነው? እዚህ ጋር የሆነ ስራ ሰርተው ሄደዋል። ተጽዕኖ ፈጥረው ሄደዋል እስከ ቅያሜ ሰዓ ይህ ቦታን የሚጎበኝ ሰው እነዚህ ሰዎችን ያስታውሳል ማለት ነው። ለእነዚህ ሰዎች ዱዓ ያደርጋል ማለት ነው። የሰሩት ስራ ስላለ እኛ ደግሞ ነገ ብንሄድ ወደ አኽራ፣ ሰው አስታውሶ ይህን ስራ የሰራው እኮ እከሌ ነው፣ ይህን ያደረገው እኮ እከሌ ነው የምንባልበት ስራ ሊኖረን ይገባል። ይህን ያክል ካልን በቂ ነው። ታሪኩ በጣም ብዙ ነው። አላህ በሰማነው የምንጠቀም ሰዎች አላህ ሱብሓነ ወተዓላ ያደርገን። ለኢስላምም የምንሰራ ሰዎች አላህ ሱብሓነ ወተዓላ ያደርገን።